ከእያንዳንዱ ከውጭ ሀገር ከተላከ ገንዘብ ጀርባ ትጋት፣ ጽናት፣ ዓላማና ፍቅር እንዳለ እንረዳለን። ወደ ሀገር ቤትም ደርሶ ትልም እንደሚያሳካ፣ ጉድለት እንደሚሞላ፣ ወዳጅነት እንደሚያጠናክር ጠንቅቀን እናውቃለን። ፍቅራቸውን ለመግለጽ ወዳጅ ዘመዶቹ ከውጭ ሀገር ወደ ሀገር ቤት የላኩት ገንዘብ ከገንዘብ በላይ ትርጉም ያለው ነውና በላቅ የደንበኞች አገልግሎትና በክብር ማስረከብ ለእኛም ክብራቸው በዌስተርን ዩኒየን በደሃብ ሺል በመኒግራም ማስተር ካርድን ጨምሮ ከአስር በላይ በሚሆኑ ከባንካችን ጋር በሚሰሩ ዓለም አቀፍ የኋላ አስተላላፊ ድርጅቶች በኩል ከወዳጅ ዘመድ የተላከሎትን ገንዘብ በተላከሎት ፍጥነት በቀረቡ የባንካችን ቅርንጫፍ እንዲቀበሉ ስንጋብዞ በታላቅ ደስታ ነው። ለፈጣንና አስተማማኝ የኋላ አገልግሎት ኦሮሚያ ባንክን ይጠቀሙ። ኦሮሚያ ባንክ የህዝብ ባንክ። እንደምና በሻቹ የተወደዳችሁ ተመልካቾቻችን፣ የኢቲቪ 57 የቢዝነስ ዜናዎቻችን እነ ተጀምሯል። ከዜናዎቹ ጋር ይሳሎፕ አብራችሁን ቆዩ። ኦሮሚያ ባንክን እናመሰግናለን። በኢትዮጵያና በቤልጂየም መካከል ያለው የንግድ ልውውጥ ኢትዮጵያ ወደ አውሮፓ ገበያ በስፋት እንድትገባ እድል እንደሚሰጥ ተጠቆመ። በኢትዮጵያና በቤልጂየም ኢንቨስትመንት ዘርፍ ላይ ያተኮረ የቢዝነስ ፎረም በአዲስ አበባ ተካሂዷል። ሳምሶን ገድሉ ኢትዮጵያ የተገበረችው የማክሮ ኢኮኖሚ ማሻሻያ የውጭ ቀጥተኛ ኢንቨስትመንትን በመሳብ ረገድ የጎላ ሚናን እየተጫወተ እንደሚገኝ የገንዘብ ሚኒስትሩ አህመድ ሺዴ ተናገሩ። በኢትዮጵያና በቤልጅየም መካከል ያለውን የኢኮኖሚ ትስስር ያጠናከራል በሚል ተስፋ የጣለበት የሁለቱ ሀገራት የቢዝነስ ፎረም እየተካሄደ ይገኛል። በፎረሙ መክፈቻ ላይ ንግግር ያደረጉት የገንዘብ ሚኒስትሩ ፎረሙ ኢትዮጵያ በርካታ ሪፎርሞችን ባደረገችበት ጊዜ መደረጉ ለኢንቨስትመንት እድሎችን እየፈጠረ ነው ብለዋል። አሁን ኢትዮጵያ አካታች የሆነ የማክሮ ኢኮኖሚ ማሻሻያን ተግባራዊ አድርጋለች። ይህም የውጭ ቀጥተኛ ኢንቨስትመንትን በመሳብ ረገድ ምቹ ሁኔታን የፈጠረ ነው። ከዚህ አንጻር የቤልጅየም ኢኮኖሚክ ኮሚሽን በትክክለኛው ጊዜ ወደዚህ መጥቷል ማለት እችላለሁ። የኢኮኖሚ ሪፎርሙ ለግል አልሚዎች የሚመች ብቻም ሳይሆን ከኢትዮጵያ የእድገት ፍላጎት ጋር የተሳሰረ ጭምር በሆነበትና የግል ዘርፉ የሚመራው የኢኮኖሚ እድገት የመንግስት ዋነኛ ትኩረት መሆኑ ለኢንቨስትመንት አመቺ ሁኔታዎችን የሚፈጥር ነው። የሁለቱ ሀገራት ዲፕሎማሲያዊ ግንኙነት 120 ዓመታትን ቢሻገርም በንግድና ኢንቨስትመንት ያላቸው ግንኙነት አነስተኛ መሆኑን የተናገሩት የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት ተጠባባቂ ዋና ጸሐፊ ዘካርያስ አሰፋ ናቸው። በእኛና በቤልጅያን ለክሰምበርግ ያለው እንቅስቃሴ አሁን ዲፕሎማቲክ ግንኙነቱ ከጊዜ ወደ ጊዜ ያው እየጠነከረ እየጠነከረ እንደመጣ ከሰነዶች ለማየት ችለናል። ከንግድ ጋራ በተያያዘ እንደዚሁ ነው። ነገር ግን በጣም ብዙ እድሎች አሉ። ከዛ በላይ መሄድ ያለበት ማለት የንግድ ሚዛኑ እንኳ ብታየው 350 ሚሊዮን 718 ሚሊዮን አካባቢ እንደዚህ ነው እና ከገበያዎቹ አንጻር ምቹ ከመሆን አንጻር ኢትዮጵያ ካላት ሰፊ እድል ምቃይል ጋራ ተያይዞ እንደገና እነዛ ሀገሮች አካባቢ ደግሞ ሴንተር ነው። ብራሰልስ ማለት የአውሮፓ የኢዩ ገበያ ሴንተሮች አካባቢ የሚገኙ ናቸው። የእኛ ፕሮዳክቶች ዛጋ ተወዳዳሪ ሆነው ከመውጣት ጋር በተያያዘ የበለጠ ከዚህ በላይ ማደግ አለበት። ተጠባባቂ ዋና ጸሐፊው አክለውም ፎረሙ በሀገራቱ መካከል ያለውን የንግድ ትስስር ለማጠናከር ከፍተኛ ሚና አለው ብለዋል። እዚህ ላይ የመጣው የነሱ የንግድ ልዑካን የተወሰኑ ናቸው ግን በጣም ብዙ ነው። በእነሱም ሀገር ያለው እኛ ጋም ያለው እና በተለይ ኢንቨስትመንት ዙሪያ ላይ ደግሞ የእነሱ ባለሀብቶች እዚህ ኢንቨስት ለማድረግ ትልቅ እድል ሊፈጥር ይችላል። የኢትዮጵያና ቤልጂየም የቢዝነስ ፎረም ለሁለት ቀናት ይደረጋል። አፍሪ ኤግዚም ባንክ ከኢትዮጵያ ጋር ያለውን ግንኙነት ይበልጥ ማሳደግ እንደሚፈልግ ገለጸ። ባንኩ በንግድ በኢንቨስትመንት እና በሌሎች ዘርፎች ትብብር ላይ ያተኮረ ውይይት ከሚመለከታቸው አካላት ጋር አካሂዷል። ባንኩ ከዚህ ቀደም በኢትዮጵያ ከሚገኙ ባንኮች ጋር በጋራ የሚሰራ መሆኑን ያነሱት የብሔራዊ ባንክ ምክትል ገዢ ፍቃዱ ደግፌ ትብብሩን የበለጠ ለማጠናከር መስራት እንደሚገባ ጠቅሰዋል። በኢትዮጵያ የተተገበረው የማክሮ ኢኮኖሚ ማሻሻያ መሰል ግንኙነትን ለማጠናከር እንደሚያስችልም አክለዋል። የአፍሪክ ዚም ባንክ የኢትዮጵያ የሪፎርም ሁኔታን አይቶ ነው የመጡት። በተሻለ ወደ 14 ባንኮች ጋር ይሰራሉ እስካሁን። ስለዚህ እኛ የምንፈልገው ተጨማሪ ባንኮችን እንዲያግዙ ነው የምንፈልገው። ቀደም ብሎ የነበረው ችግር አይከፍሉንም ብሎ ስለሚሰጉ ባንኮችን በጣም ይመርጡና የተወሰኑ ባንኮች ጋር ብቻ ይሰራሉ። በሂደት ግን ባንኮቹ የውጭ ምንዛሪ አቅማቸው እየጨመረ ሲመጣ የዋጋ ንደትም እየወረደ የሪፎርሙ እየተሳካ ሲመጣ ለእነሱ ሪስክ ሚኒማይዝ ማድረግ ስላለባቸው ሪስካቸው ሚኒማይዝ ይሆናል ማለት ነው። ሶ ሪስካቸው ሚኒማይዝ ሲሆን ደግሞ ብዙ ባንኮችን ሰፖርት የማድረግ እንትናቸው ይጨምራል። እሱ ብቻም ሳይሆን ለኢንቨስተሮችም ለአንዳንድ ፌርሞችም የተወሰነ ብድር ይሰጡ ጥሩ ነው የሚል ነገር ነው ያለን። የአፍሪ ኤግዚም ባንክ ማኔጂንግ ዳይሬክተር ኤሪክ ሞንቺ የኢኮኖሚ ማሻሻያው በርካታ ለውጦች እንዲመጡ ማድረጉን መመልከታቸውም ጠቁሟል። በኢትዮጵያ በተለያዩ ዘርፎች ላይ የተደረገው ኢኮኖሚ ማሻሻያ የፋይናንሱን ዘርፍ በሀገር ውስጥ አምራቾችን እንዲሁም ተኪ ምርቶችን አበረታቷል ብለውም እንዲስፋፋ አድርጓል። እነዚህ ጉዳዮች እኛም በዘርፉ ተሰማርተን እንድንሰራ አድርጎናል። አንድ አምራች ደግሞ በተሰማራበት የሥራ መስክ ምቾት የማይሰማው ብሎም የፋይናንስ እጥረት ቢገጥመው እናበድራለን እገዛም እናደርጋለን። በኢትዮጵያ ደግሞ የተደረገው የማክሮ ኢኮኖሚ ማሻሻያ ሀገሪቱ በፍጥነት በማደግ ላይ ያለች ሀገር እንደሆነች አንዱ ማመላከቻ ነው። ኢንቨስትመንቶችን ጨምሮ በመሰረተ ልማትና በግብርና የውጭ ሀገር ኢንቨስትመንት ወደ ሀገር ውስጥ እንዲገባ በማድረግ ኢትዮጵያ በርካታ ስራዎችን ሰርታለች። የቡና ምርትና ምርታማነት በማሳደግ በዓለም ገበያ ተወዳዳሪና ተመራጭ ለመሆን መስራት እንዳለበት ከኢቲቪ አዲስ ቀን የዜና መሰናዶ ጋር ቆይታ ያደረጉት ባለሙያዎች ተናገሩ። ከቅርብ ዓመታት ወዲህ የግብይት ሪፎርምን ተግባራዊ በማድረግ አምራች አርሶ አደሮችን ተጠቃሚ ለማድረግ እየተሰራ መሆኑ ተገለጸ። ምንተስኖት ይልማ ተጨማሪ ዘገባውን ይዘዋል። የሀገሪን ኢኮኖሚ በመደገፍም ሆነ የአካባቢን ስነ ምህዳር በመጠበቅ ረገድ ካለው ዘርፍ ብዙ ጠቀሜታ አንጻር አረንጓዴ ወርቅ በመባል የሚታወቀው ቡና በኢትዮጵያ ከ30 እስከ 40 በመቶ የሚሆነውን የውጭ ምንዛሪ እንደሚያስገኝ ይነገራል። ይሁንና ቡናን ለዓለም በማስተዋወቅ ቀዳሚ ሀገር የሆነችው ኢትዮጵያ ያላትን ምቹ መሬትና ተስማሚ የአየር ንብረት በመጠቀም በዓለም ገበያ ተወዳዳሪና ተመራጭ ለመሆን መሰራት እንዳለበት ከአዲስ ቀን የዜና መሰናዶ ጋር ቆይታ ያደረጉ ባለሙያዎች ነግረውናል። በአለም ገበያ ተወዳዳሪና ተመራጭ ለማድረግ ቡናችንን በዋናነት የሚሰሩት አንደኛ ያው ከዝርያ ማሻሻያ ስራ መሰራት ይኖርበታል። ቀጣይ ተስማሚ ስነ ምህዳር ያስፈልገዋል። ጥሩ ዝርያ፣ ተስማሚ ስነ ምህዳር የሌለው ቦታ ከሆነ ውጤት ሊሰጥ አይችልም። ሁሉን አቀፍ የተሟላ የእንክብካቤ ስራዎች መሰራት መቻል አለባቸው። የምርት ዝግጅቱንም ማዘመን አስፈላጊ ነው ማለት ነው። ቡና አምራች አርሶ አደሮችን ተጠቃሚ ለማድረግ የግብይት ሪፎርም ተግባራዊ በመደረጉ 563 የሚሆኑ አርሶ አደሮች የኤክስፖርት ፍቃድ አውጥተው እየሰሩ መሆናቸው የተገለጸ ቢሆንም አርሶ አደሮቹ የገበያ ትስስርን በመፍጠር ረገድ ድጋፍ እንደሚያስፈልጋቸው ያነሳሉ። አርሶ አደሩ ቀጥታ አፈላልጎ የመሸጥ እድል ብዙን ትምህርት እውቀት እውቀት ለ ስለዚህ መንግስት ፍቃዱን ሰብቶ ጥሩ እድል እንደሰጠው መንግስት ራሱ ፈልጎ ቀጥታ ገዢው ከላይ ወርዶ እዚህ አርሶ አደሩ ጋር ቀጥታ ተገናኝተው ትስስር የሚፈጥርበት ሲስተም ቢያመቻችን። ከግብይቱ ሪፎርም በፊት በተለይ አምራች አርሶ አደር ተጠቃሚ አይደለም። በአነስተኛ ዋጋ ለአቅራቢዎች፣ ለደላሎች ይሸጣል። በመሀል ያለው ተዋናይ ነው ተጠቃሚው እንጂ አርሶ አደሩ አልነበረም። በዚህ በተለይ የግብይቱ ሪፎርም ትልቁ እና በዋናነት ለውጥ ያመጣው በተለይ እነዚህ አምራች አርሶ አደሮች ተጠቃሚ እንዲሆኑ አድርጓል። 60 ዓመታትን የተሻገረው የቡና ላኪዎች ማህበር በበኩሉ የአርሶ አደሩን ተጠቃሚነት ለማረጋገጥና የቡና ጥራትን ለማሻሻል በመስራት ላይ እንደሚገኝ አቶ ግዛ ተወርቆ ይገልጻሉ። እኛ የሰራነው ስራ አንዱ ትልቁ የማርኬቲንግ ሊንኬጅ መፍጠር ነው። በዓለም አቀፍ ደረጃ የኢትዮጵያ ቡና የሚተዋወቅባቸውን መድረኮች በዓለም አቀፍ ደረጃ በመሳተፍ ከአሜሪካ እስከ ጃፓን አውሮፓ ሁሉም ጋር እንሳተፋለን። በዛ መሰረት የኢትዮጵያ ቡና ጥሩ ስም አግኝቶ ገዢዎች ጋር እንዲገናኙ የማድረግ ስራ እየሰራ ያለ ነው። በአጠቃላይ ገበሬውን ሊጠቅም የሚችል ከዓለም አቀፉ ጋር በማገናኘትም አገር ውስጥ ያለውን ሁኔታ በማስረዳትም መረጃ በመስጠትም ስልጠና በመስጠትም እየሰራ ነው ያለው። ማህበሩ ከቅርብ ዓመታት ወዲህ መንግስት ለዘርፉ በሰጠው ልዩ ትኩረት በያዝነው በጀት ዓመት ባለፉት አስር ወራት በሀገራችን ታሪክ የመጀመሪያ የሆነውን የኤክስፖርት አፈጻጸም ማስመዝገብ ስለመቻሉ ተገልጸዋል። የተወደዳችሁ ተመልካቾቻችን፣ ለኢቲቪ 57 የያዝናቸው የቢዝነስ ዘገባዎቻችን እነዚህ ነበሩ። ከኛ ጋር ስለቆያችሁ እናመሰግናለን። መልካም ምሽት ይሁንላችሁ። ወደ ተመይሉ መልሳችሁ